ጤና ይስጥልን፣ የከፍታ ዩቱብ ቻናል ቤተሰቦች። እንደተለመደው አልፋና ኦሜጋ ማን ነው የኢትዮጵያ ግዕዝ ሰምና ወርቅ ባህረ ሀሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ሕግ ልማት እውቀት ምንድን ነው ሰው ማን ነው እና የሳይንስ ፎርሙላ እና የቴክኖሎጂ ቀመር የት ነው ያለው ማን ነው የሚያሳየን ይሄን ለማስተንተን ፍልስፍና ጠይቆ እውቀት ፈትኖ ሙያ ዋህዶ ክህሎት አሻግሮ ጥበብ እንዲመልስ ነው ይህ የከፍታ ዩቱብ ቻናል ስለዚህ ይሄ ደግሞ አላማው የህዝብ ሰላም ነው ራእዩ የትውልድ ዘመናዊ ነው። እሴቱ የቤተሰብ ግብረገብ ልምድ ነው። ማህበሩ የሀገር ባህል ነው እና ተልዕኮ የዜጋ ወግ ግንባታ ነው ማለት ነው። ስለዚህ ሰው ላይ ለመስራት የተቋቋመ ወይም የተከፈተ የከፍታ ዩቱብ ቻናል ነው። ዛሬ ርዕሳችን ኢትዮጵያ ናት። ኢትዮጵያ እዚህ በዩኒቨርስ ዓለም አህጉር ሀገራት በአፍሪካ አህጉር ውስጥ በምስራቅ ቀንድ የምትገኝ ኢትዮጵያ በካርታ ያለችዋን በስዕል ያለችዋን እዚጋ በጽሁፍም በታሪክም ተብሎ የተነገረችን እዚጋ ድሃ የምንላት በአፍሪካ መሀል የምትገኘው ኢትዮጵያ በስዕል፣ በካርታ፣ በሉል፣ በጂኦግራፊ ያለችውን ሳይሆን ዛሬ እቺ እናንተ የምታውቋት ድሃ የምትሏት ኢትዮጵያን ሳይሆን አልፋ፣ ፍትህ፣ ታሪክ መነሻና ኦሜጋ፣ ነፃነት፣ ምሳሌ መድረሻ ያላት ሰማያዊቷን ወላዲት ቅድስት ድንግል ቅብዓት፣ ታቦት፣ ጽላት፣ ስልጣኔ ውቅር፣ ቅርስ፣ ገንዘብ፣ ወረት፣ ንብረት ቀንና ሌሊት ሃያ አራት ሰዓት ያላትን ሚስጥረ ስላሴ ሰማያዊት ኢትዮጵያን ከሰባት ሀ ሰማይ ጊዮን ቀስተ ደመና እስከ ሰላሳ ሶስት ፐ መሬት አባይ ሰንደቅ ዓላማ በፊደል ሰራዊት ሆሄያት ቁጥሯ ከሀ እስከ ፐ በጥቅል ተዋህዶ እና በንጥላ ዝርዝር የምትተነተነዋን እና የሚስጥረሰብ ትርጉም መፍቻ ቁልፍ ቶ ያላት የአዳም የተቀባ ሕይወት ሰው ማንነት ቃል ኪዳን ተስፋን ኢትዮጵያን ነው ዛሬ ርዕስ አድርገን ልናያት የፈለግኩት እና እናንተ የምታውቋት ኢትዮጵያ የእናንተን ኢትዮጵያ እያልኩ አይደለም። የማታውቋትን እናንተ የማታውቋትን ከሐ ሰማይ እስከ ሰላሳ ሦስት ፐመሬት የሆነቿን ሰማያዊቷን ኢትዮጵያን ነው። እንግዲህ ኢትዮጵያ እድላችንናት። ኢትዮጵያ ተስፋችናት። ኢትዮጵያ ተሰጧችንናት። ኢትዮጵያ ተመስጧችናት። ኢትዮጵያ መክሊታችናት። ኢትዮጵያ ምኞታችናት፣ መክሊታችናት፣ እጣችን ናት እና በምድርም ስበት ግፊታችን ናት። እና ይህ ከዩኒቨርስ እኛ የምናቃት አይደለችም ማለት ነው። ስለዚህ ኢትዮጵያ የእግዚአብሔር ኦሜጋ ነጻነት ምሳሌ ያላት ኢትዮጵያ የስላሴ ግዕዝ ስርዓት ሰላም ያላት ኢትዮጵያ የኢየሱስ ወንጌል ጸጋ ዘመናዊ ያላት ኢትዮጵያ የመዝሙር ሚዛን ኢትዮጵያ ይቅርታ፣ ኢትዮጵያ የዳዊት መዝሙር ሚዛን ግብረገብ ልምድ ያላት ኢትዮጵያ የሙሴ ኦሪት ሕግ ባህል ያላት ኢትዮጵያ የፈርዖን ግዑዝ ወግ ያላት ኢትዮጵያ የመጀመሪያ መነሻ የአክሱም ስልጣኔ የብሔር አልፋ ፍትህ ታሪክ ያላት ችን ኢትዮጵያን ነው የማናውቃትን ኢትዮጵያን ነው የማስተዋውቃችሁ ዛሬ። ስለዚህ ኢትዮጵያ የሁላችንም አምላክ ዕድል፣ ፈንታ፣ ፍቅር ኢትዮጵያ የሁላችንም መንፈስ፣ ተስፋ፣ ቃል፣ ማንነት ኢትዮጵያ የሁላችንም ነፍስ፣ ተሰጦ፣ ጊዜ፣ ነጻ ፈቃድ ኢትዮጵያ የሁላችንም ሰብ ተመስጦ ሰው የተቀባ ህይወት ሰውነት ኢትዮጵያ ለሁላችንም ስጋ ምኞት ቦታ መልከጸደቅ ኢትዮጵያ የሁላችንም ቁስ መክሊት ቋንቋ ስም ኢትዮጵያ የሁላችንም ሆሄያት አልፋ እጣፈንታ ቁጥር እና ኢትዮጵያ ቁጥራችን ናት። ኢትዮጵያ ስማችን ናት። ኢትዮጵያ መልከ ጽድቃችን ናት። ኢትዮጵያ የተቀባ ህይወት ሰውነታችን ናት። ኢትዮጵያ ነፃ ፈቃዳችን ናት። ኢትዮጵያ ማንነታችን ናት። ኢትዮጵያ ፍቅራችን ናት። ስለዚህ እኛ ዕድላችን አሁን ተስፋችን ዛሬ ተሰጧችን ነገ ተመስጧችን አዳም ምኞታችን ይሁዳ መክሊታችን ትላንት እጣችን የመጀመሪያ መነሻ ያለፈ ስበታችን ክስተት ግፊታችን የወረደ የተጸነሰ የተወለደ የሚያድግ የሚያረጅ የሚሞትና አራት ሰዓት ሴራ ቀለበት አጥር ውስጥ አስኳል ነው ማለት ነው። አሁን ይሄን የሰማችሁት የለመዳችሁት አይደለም። እናንተ የሰማችሁት የለመዳችሁት በእናንተ ለእናንተ አለ። ያን የሚጻረር የሚቃረን የሚነካ አይደለም። ከዛ ጋር ምንም ግንኙነት የለውም። ይልቅ የእናንተን ከዚህ ጋር ለማስማማት ሞክሩና ወደ አምላካችሁ ፍቅር ወደ መንፈሳችሁ ማንነት ወደ ነፍሳችሁ ነፃ ፈቃድ ወደ ሰባችሁ የተቀባ ሕይወት ሰውነት ወደ ስጋችሁ መልከ ጸዴቅ ወደ ቁሳችሁ ስም ወደ አውሬያችሁ ቁጥር ወደ ደመነፍሳችሁ ውቅር ትዋሃዱ ዘንድ ከእናንተ ጋር ካለው ጋር ከዚህ ጋር እያነጻጸራችሁ የእናንተ የውጭው የዩኒቨርስ ዓለም ሲሆን ይሄ ግን የውስጣችሁ ከ27 ሰማይ ጊዮን ቀስተ ደመና እስከ 33 በመሬት አባይ ሰንደቅ ዓላማ። ይሄ ከሰማይ እስከ መሬት ከመሬት እስከ ሰማይ ነገር ግን ከዩኒቨርስ ካርታ ስዕል ጂኦግራፊ ሉል ውስጥ ናችሁ። ከዛ በላይ ነው። ይሄ ከዩኒቨርስ ከፊዚካላችሁ ከቦዲያችሁ ከማይንዳችሁ በላይ ነው እየተናገርኩ ያለሁትኝ። ስለዚህ እኔ እየተናገርኩ ያለሁትኝ ስለዚህ ስለ ማይንዳችሁ ሳይሆን ስለ ነቢይ ህሊናችሁ፣ ስለ ጠቢብ ልቦናችሁ፣ ስለ ሊቀ ሊቃውንት ምግባራችሁ፣ ስለ ባለሙያ አንጎላችሁ፣ ስለ አዋቂ አልቦ አእምሯችሁ፣ ስለ ፈላስማ እንደበታችሁ፣ ስለ ደብተራ ስሜታችሁ ስለ ጠንቋይ ጭንቅላታችሁ፣ ስለ ቡዳ ናላችሁ፣ ስለ መጽሐፍ ገላጭ ምናባችሁ፣ ስለ አዝማሪ አውታራችሁ፣ ስለ አንጥረኛ ቅላችሁ፣ ስለ ፋቂ አናታችሁና ስለ ፉጋ ህዋሳችሁ። ከዚህ ተቋርጣችሁ ነው በዩኒቨርስ ፊዚካል ቦዲ ማይንድ ያላችሁት። ስለዚህ ከዛ ጋር ማገናኘት እንድትችሉ ይኸውም የፊዚካል ቦዲ ማይንዳችሁ ሴሎች ከምድር ደመነፍስ ጋር የምድር ደመነፍሳችሁን ደግሞ ከሰማይ አምላክ ጋር ኮኔክሽን የተቋረጠውን ልታስቀጥሉ እንድትችሉ መረጃና አቅጣጫ እየሰጠው ነው። ለበለጠ ደግሞ በግልም በቡድንም በዜሮ ዘጠኝ አስር ዘጠና ዘጠኝ አስራ ስምንት ዜሮ አራት ብትደውሉ በነፃ ላገለግላችሁ ነፃ ፈቃዴ ነው። ምክንያቱም እኛ ከሰማይ መፈጠር፣ በምድር መወለድ፣ ወደ ዓለም መቀረጽ ጠፍተናልና ከጠፋንበት እንድንመለስ ይህን የተመለስኩትን በፍቅር ኖሬ አሁን በማንነት ያየሁትን ዛሬ እዚህ ጋር ዛሬ የለም አሁን የለም። ይሄን ልብ በሉ። ብላክ ሆል ውስጥ ነው ያለ ነው። ስለዚህ በማይንድ ውስጥ ነው ያለ ነው። በማይንድ ሴት በተሞላ ነው ውስጥ ነው ያለ ነው። እና ይሄን ነፃ ፈቃዳችሁ ለሆነ ብቻ ማንነታችሁን ለምትፈልጉ ብቻ ጥበብን ለምትፈልጉ ብቻ ቃልን ለምትፈልጉ ብቻ በዚህ ጋ ከፍታ ፍቅራችንን፣ ቀኝ ቃላችንን ፊት ጊዜያችንን ግራ ሰዋችንን ኋላ ቦታችንን ጀርባ ቋንቋችንን ዝቅታ ቁጥራችንን ሰባት አለትማ ዋና ዋና መሰረቶቻችንን ማወቅ ለምትፈልጉ ከሰባት ሰማይ ቃል ኪዳን ለሰባት ምድር ጊዜ ዘመን በሰባት ተክለ ቁመና ሰው የተቀባ ሕይወት ወደ ሰባት ቁስ አካል ቦታ ስፍራ እስከ አምስት መሬት ቋንቋ ጣዖት ከሰማይ እስከ መሬት ከመሬት እስከ ሰማይ መመላለስ ለምትፈልጉ ሰባቱ የሰማይ ከህሊና እስከ ስሜት ሰባቱ የምድር ከጭንቅላት እስከ ህዋስ ይሄን ለማወቅ ለምትፈልጉ ሁሉ ልትገለገሉብኝ ትችላላችሁ። የአልፋና ኦሜጋን አስተነትናለሁ። የኢትዮጵያን ግዕዝ ሰምና ወርቅ ባህረ ሀሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ህግ፣ ልማት፣ እውቀት በማውረድ አስተነትናለው። ሰው ማን ነው የሚለውንም ጥያቄ መልሳለው። የሳይንስ ፎርሙላ የቴክኖሎጂ ቀመር የት እንዳለና ማጋ እንደሆነም አሳያለው እና በዚህ ዛሬ ንግታ አመሰግናለሁ።